በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሃያ ሁለት በዚህች ቀን ብልህ ጥበበኛ የሆነ ቅዱስ ወንጌላዊው ሉቃስ በሰማዕትነት አረፈ። ይህም ቅዱስ የከበረ ወንጌል ከመዘገባቸው ከሰባ ሁለቱ አርድእት ውስጥ የተቆጠረ ነው። እርሱም ወንጌልን ስለ ማስተማር በሥራውም ሁሉ ሐዋርያት ቅዱስ ጴጥሮስንና ቅዱስ ጳውሎስን የሚያገለግላቸው ሆነ። ለታዎፊላም ወንጌልንና የሐዋርያትን ዜና የጻፈ ይህ ቅዱስ ሉቃስ ነው። ቅዱሳን ጴጥሮስንና ጳውሎስንም ከተገደሉ በኋላ በሮሜያ አገር የሚያስተምር ሆነ። በቀናቻይ ሃይማኖትም ይጸኑ ዘንድ ለምእመናን መልእክትን ይጽፍ ነበር። ስለዚህም ጣዖት አምላኪዎች ከአይሁድ ጋር በመስማማት አንድ ግንባር ፈጠሩ። በንጉሥ ኔሮን ፊትም ቁመው ስለ ሐዋርያው ቅዱስ ሉቃስ እንዲህ ብለው ጮኹ፣ ይህ ሉቃስ ብዙዎች ሰዎችን በሥራዩ ወደ ትምህርቱ አስገባቸው። ንጉሥ ኔሮንም ወደ ፍርድ አደባባይ ቅዱስ ሉቃስን እንዲያቀርቡ ታዘዘም። ሐዋርያው ቅዱስ ሉቃስም ከዚህ ዓለም መውጫው እንደደረሰ በመንፈስ ቅዱስም አውቆ ወደ ባሕር ዳርቻ ሄደ። በዚያም ዓሣ የሚያጠምድን አንድ ሽማግሌ ሰው አገኘ። መጻሕፍቱንና ደብዳቤዎቹንም ሁሉ ሰጠው። ወደ እግዚአብሔር መንገድ መርተው ያደርሱሃልና ሊህን መጻሕፍት ጠብቃቸው አለው። በንጉሥ ኔሮንም ፊት ቀርቦ በቆመ ጊዜ ንጉሡ በሥራይ ሕዝቡን የምታስት እስከ መቼ ነው? አለው። ቅዱስ ሉቃስም እኔ ለሕያው እግዚአብሔር ልጅ ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ሐዋርያው ነኝ እንጂ ሥራዬኛ አይደለሁም ብሎ መለሰለት። ንጉሥ ኔሮንም ሁለተኛ እንዲህ አለው፣ እየጻፈች ሰዎችን የምታስት ይህችን እጅህን እኔ ቆርጣታለሁ። ይህንንም ብሎ የቀኝ እጁን እንዲቆርጡ አዘዘ። በቆረጡትም ጊዜ ንጉሶይ እኛ የዚህን ዓለም ሞት እንደማንፈራ ወቅ፣ ነገር ግን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የፈጣሪን ኃይሉን ታውቅ ዘንድ አሳያሃለሁ። ይህንንም ብሎ የተቆረጠች የቀኝ እጁን በግራ እጁ አንስቶ ከተቆረጠችበት ቦታ ላይ አገናኝቶ እንደ ቀድሞ ደህነኛ አደረጋት። ከዚህም በኋላ ለያት። በዚያም የነበሩ አደነቁ። የሰራዊት አለቃውና ሚስቱ፣ ብዙዎችም ሰዎች ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ቁጥራቸውም አራት መቶ ሰባ ሰባት ነፍስ ሆነ። ንጉሡም ከቅዱስ ሉቃስ ጋር ራሶቻቸውን እንዲቈርጡ አዘዝና ቆረጧቸው። የምስክርነት አክሊልንም በመንግሥተ ሰማያት ተቀበሉ። ከዚህም በኋላ የቅዱስ ሉቃስን ሥጋ በማዕቃይበት ውስጥ አድርገው ወደ ባህር ጣሉት። በእግዚአብሔርም ፈቃድ ወደ አንድ ደሴት ደረሰ። ምዕመናንም አግኝተው ወስደው ገነዙት። በአማረ ቦታም አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ቅዱስ ሉቃስ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። ሰላም ለሉቃስ እንተረታ ልሳኑ ወንጌለ መለኮት ይጻፍ እምለ ለብዙሃን ወጠኑ ከመያሪ ሃይለ ቅድመ ኔሮን ወታይኑ አስተላጸቃ ወሌላያ ለትምህርት

አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 23 በዝች ቀን ለአባቶች ሊቃነ ጳጳሳት ሀምሳ ሁለተኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮሴፍ አረፈም። በዝችም ቀን የቆሮንቶስ አገር ኤጲስቆጶስ ዲዮናስዎስ ባህላውያን ነገስታት በዲዮቅልጥያኖስና በመክስሚያኖስ ዘመን በሰማዕትነት አረፈ። በዚህችም ቀን የቅዱሳን ኢላሪዮስ፣ ጣንቅያቅ፣ ቴዎዶሲዎስ፣ ቴዎላስ፣ ዮሳብና ገርላ የሰማዕት እስክንድሪያም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረዴትና በረከት